ፎደን እጅግ እጅግ የተለየ ተጫዋች ነው። ትላንት ነክሶ አመሼ ሁለት ጎሎች አስቆጠረ። በመጀመሪያው አንድ ደቂቃ ሳይሞላና በመጨረሻው ደቂቃ በማስቆጠር ሲቲን ታደጋቸው። ሲቲ ወደ ዋንጫ ግስጋሴው ተመልሷል። ዋው አስጨናቂው ሊድስ ዩናይትድን ትላንትና ተመልክተናል። ሰላም ሰላም፣ ፋሚሊ ዛሬ የምናየው በማንቸስተር ሲቲ እና በሊድስ ዩናይትድ ምን ተካሄደ፣ የፎደንን፣ እንዲሁም ደግሞ አስደናቂውን ሊድስን እንመለከታለን። ጋርዲዮላና ሲቲ ወደ ዋንጫ ተመልሰዋል። ከአርሰናል ጋር ትላንትና እንግዲህ ይችን ጎል ነበረ፣ ፎደን ያስቆጠራት። ፎደን እጅግ እጅግ የተለየ ተጫዋች ነው፣ ሁላችንም የምናውቀው በጣም በጣም ድንቅ ተጫዋች ነው። የሆነ ጊዜ ቀዝቀዝ ብሎ ነበር፣ አሁን ግን ተመልሶበታል። ትላንትም በሊድስ ዩናይትድ ጨዋታ የተመለከት ነው ይሄ ነው። በተለይ ቺንጉል ያስቆጠረበት መንገድ በጣም የሚገርም ነው። ከማቲየስ ኑኔስ የተቀበላትን ኳስ ነው እንግዲህ በሚገርም ሁኔታ ማስቆጠር የቻለው ማለት ነው። አንድ ደቂቃ ራሱ ሳይሞላ ማለት ነው። በሃምሳ ስድስተኛው ሰከንድ ላይ ነበር እንግዲህ ይህችን ጎል ማስቆጠር እየቻለው ሲቲዎች ደግሞ ባሪፍ ቴምፖ ሁነው ይህን ጨዋታ እንዲጀምሩ አግዘዋል ማለት ነው። ጎሏ በድጋሚ ለመመልከት ይችን ትመስላለች። ጎሏ የምትገርም ጎል ነች ማለት ነው። ይህ ልጅ እንግዲህ ሲቲ ውስጥ በጣም በጣም እጅግ ከተዋጣላቸው ተጫዋች አንደኛው ነው ቢባል ማጋነን አይሆንም ማለት ነው በተለይ በአሁኑ ስብስብ ውስጥ ሃላንድ እሱን መጥቀስ ይቻላል። ፈርናንዶ፣ ሲልቫ ሌሎች ተጫዋቾች ምርጥ ብቃት ቢኖርም ፎደን ይለያል። እንግዲህ ሁለተኛው ጎል የተቆጠረው ከማዕዘን ምት በተሻማ ኳስ ነው ማለት ነው። ሲቲዎች ሁለተኛውን ጎል ያስቆጠሩት በጋቫርዲዮል አማካኝነት ነው ማለት ነው። ማስቆጠር የቻሉት ሲቲዎች ሁለት ለባዶ ማድረግ ችለዋል። ይችን ትመስላለች ጎሏ ማለት ነው። የተጨረፈች ጎል ዚስ ጋቫርዲዮል ግራቪዲዮል ጋቫርዲዮል ጋቫርዲዮል ጋቫርዲዮል አብዛኞቻችን እንደምናውቀው ይህ ልጅ ተከላካይ ብቻ አይደለም። ብዙ ጨዋታዎች ላይ በተለይ ሲቲ ላይ ጎሎ ሲያስቆጥር እንመለከታለን እና ጋርዲዮላ እዚህ ጋር ነው መጠየቅ ያለበት። የጋባርዲዮል ጎል በድጋሚ ማለት ነው ሲቲ ሁለት ለባዶ እየመራ አረፍት መውጣት ችሎ ነበረ። ከዛ በኋላ ግን ምን ተፈጠረ ነው ትልቁ ጥያቄ። ከዛ በኋላ ሊዲስ ዩናይትዶች ሁለት አቻ መሆን ቻሉ ማለት ነው። ከምን ተነስተው ከሁለት ለባዶ መመራት ተነስተው ሁለት አቻ መሆን ቻሉ። ለሊዲስ ዩናይትድ የመጀመሪያ ጎል መነሻ የሆነችው የኑኔ ስህተት ነው። እዚ ጋር የኑኔ ስህተት ነች። ይቺ ጎል ነች እንግዲህ ወደ ጎልነት መቀየር የቻለችው ሌስ እንግዲህ ጎል መሆን የቻለችው ማለት ነው። ታዲያ እንዳያችሁት ዘጠኝ ቁጥር ለባሹን ያስቆጠራት። ታዲያ ዘጠኝ ቁጥር ለባሹ የሊድስ ዩናይትድ ተጫዋች ማን ነው የሚል ጥያቄ ማንሳታቸው አይቀርም። ከበርት ሊዩንስ ነው፣ የቀድሞ የኤቨርተን ተጫዋች ማለት ነው። አሁን ሊድስ ዩናይትድ ውስጥ እየተጫወተ ይገኛል። እሱ ነው እንግዲህ ሲቲ ተረጋጋ ያለው ማለት ነው። ይሄን ተጫዋች ዩናይትድም ይፈልገዋል ተብሎ ነበር ክረምት ወቅት ላይ። አሁን ሊድስ ዩናይትድ ውስጥ እየተጫወተ ይገኛል ማለት ነው። ያ ወደ ሊድስ ዩናይትድ ሁለተኛ ጎል ወይም ደግሞ የጨዋታው አራተኛ ጎል ስንመጣ ይቺ ጎል ነች እንግዲህ ወይም ይቺ ኳስ ነች እንግዲህ ፔናሊቲ ማሰጠት የቻለችው ማለት ነው። ጥያቄው ፔናልቲ እንዲሰጥ ምክንያት የሆነው አሁንም ካልቨርት ሌዊን ነው ማለት ነው። ይህ ተጫዋች ትላንትና ለሊዲስ ዩናይትድ የሚገር የሚገርም ጥሩ ነገር ማሳየት ችሏል። ፔናልቲ ያስገኝቷል። ጎል ማስቆጠር ችሏል። ከሲቲ ጋር ትከሻ ለትከሻ መለካካት ችለው ነበረ ማለት ነው። ይቺ ነች እንግዲህ እንደምትመለከቷት ማለት ነው። ዳኛው ምን አለ? ፔናልቲ ነው አለ ማለት ነው። እንግዲህ ይቺ ፔናልቲ ነች፣ ወደ ግብነት መቀየር እየቻለችው again ሁለታቻ ማለት ነው። ፋሚሊዎች ከተመቻችሁ ይህንን ቪዲዮ ላይክ በማድረግ እንድታበረታቱ እፈልጋለሁ። የዚህን የዩቲዩብ ቻናል ደግሞ ሰብስክራይብ በማድረግ ፋሚሊ እንድትሆኑ እፈልጋለሁ ማለት ነው። ኮመንታችሁን አሁንም ኮመንት ላይ ማሳወቅ ትችላላችሁ። ሌትስ ጎ እስከ ቪዲዮ መጨረሻ ሰ the goal is here እዚህ ፔናሊቲ አንድ የምለው ነገር አለኝ። ትላንትና የሲቲ ምርጡ ግብ ጠባቂ ይህችን ፔናልቲ ማዳን ችሎ ነበረ። ታዲያ መጀመሪያ የተመታቸዋን ጎል በግራ በኩል ነበረ መምታት የቻለው፣ ማዳን ችሎ ነበረ፣ ነገር ግን እንደገና ድጋሚ በመምታት ወደ ግብነት ቀይሯል ማለት ነው። ይቺ የስ ይሄን ተጫዋች ማን ነው? ሀሳባችሁን ኮመንት ላይ አሳውቁኝ። የዚህን ተጫዋች ስም ኮመንት ላይ አሳውቁኝ። ሌትስ ጎ እስከ ቪዲዮ መጨረሻ። እዚህ ጋር ነው እንግዲህ ሱፐር ፎደን የሚለው ስም ለፎደን የተሰጠው ማለት ነው። እንደየት አትለኝም። ይችን ጎል መሀል ላይ ፎደን እንደምታዩት ነው ማለት ነው። በሚገርም ሁኔታ ኳሷን ከተቀበለ በኋላ ሰውነቱን ወደ ግራ በማምጣት በሚገርም ሁኔታ ጎል ማድረግ የቻለው ማለት ነው። በተለይ ጨዋታውን የተመለከታችሁ የኳስ አፍቃሪያን ይችን ጎል ምን ያክል የፎደን ችሎታ የምታደንቁበት ጎል እንደሆነች ልትረዱኝ ትችላላችሁ ማለት ነው። ያላያችኋት ደግሞ አብረን እናያለን። ላይ ስጋው ጎሏ ይችነች። እንግዲህ ሱፐር ፎደን ተብሏል። ፎደን እና ባላንዶር አይገባውም? ለምን አትሉኝም? በመጀመሪያው ደቂቃ ለሲቲ በሃምሳ ስድስተኛው ሰከንድ አስቆጠረ። በመጨረሻኛው ደቂቃ ወይም ዘጠና አራተኛው ደቂቃ ላይ ይችን ጎል በማስቆጠር ሲቲ ሶስት ለሁለት እንዲያሸንፍ ምክንያት ስለሆነ ማለት ነው። ፋምስ ይሄን ቪዲዮ ከተመቻችሁ አገን ላይክ ማድረግ እንዳይረሳስ፣ የዩቲዩብ ቻናል ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ወዳችኋለሁ። ይመቻችሁ።